እንኳን ደስ አላችሁ ሰውድ አረቢያ ሁናችሁ በህገ ወጥ መንገድ በባለፈው በምህረት አዋጁ ያልተጠቀማችሁ በተለያየ ኬዝ ያመለጣችሁ በድጋሚ ለስድስት ወር የምህረት አዋጅ ተሰጥቷል። አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና እየተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? እንደምንቆያችሁ ከኔጋው ልሰላም ነው። አልሐምዱሊላ ዛሬ እንግዲህ በአዲስ መረጃ ሁድና እናንተ መጥቻለሁ። በተለይ ደግሞ ሰውዲ ለምትገኙ በህገ ወጥ መንገድ የምትኖሩ በህገ ለውጥ ላላችሁ ሰውድ አረቢያ ለምትኖሩ እህት ወንድሞቼ ይህ መረጃ ይጠቅማችኋል። በተለይ ደግሞ እህቶቼ እንግዲህ በባለፈው እንደምታስታውሱት ከሆነ በጠለብ የጠፋችሁ በዚያራ የገባችሁ በተለያየ ምክንያት ሰውዲ ገብታችሁ ህገ ወጡ ናችሁ እየኖራችሁ ያላችሁ ባለፈው ጊዜያት ለስድስት ወር የምህረት አዋጅ ወጥቶ ነበረ። ያም ደግሞ ታቃላችሁ። እቃማ አውጥታችሁ እቃማ በእጃችሁ እንድትይዙ ነበረ ፍቃዱ። ያ ጊዜ ሳይሳ ካላችሁ በገንዘብ እጥረት ሊሆን፣ ከፊል ሊሆን ይችላል፣ ከፊል ባለማግኘት ሊሆን ይችላል። ብቻ ወይ ደግሞ ከስራ ጋር ባለማመቻቸት፣ በተለያየ ምክንያት ያንን ነገር ሳታደርጉ እቃማ ሳታወጡ ጊዜው ያለቀባችሁ እህቶቼ በድጋሚ የስድስት ወር ጊዜ ተራዝሟል ማለት ነው። በድጋሚ ስድስት ወር ተሰጥቷል። በፊቱ ስድስት ወር አልቆ ነበረ። ከዛሬ ጀምሮ ድጋሚ አዲስ ስድስት ወር ተጨማሪ ጊዜ ሰጥቷሉ እና እንኳን ደስ አላችሁ። ስትጨናነቁ ለነበረባችሁ ቅድም እንዳልኳችሁ በተለያየ ኬዝ አለመቻ ችላላችሁ ድጋሚ ስድስት ወር ጊዜ ተሰጥቷችኋል። ማስተካከል የምትፈልጉ እንድታስተካክሉ አሁንም እንዳያመልጣችሁ ይህ መረጃ ወጥቷልና ይህንን መረጃ ላካፍላችሁ ብዬ ነው። ይጠቅማችኋል፣ ብዙዎቻችሁ ስትፈልጉት እንደነበረ አቃለሁኝ። ያው ብዙዎቻችሁ ደግሞ ይሄን ሁሉ ገንዘብ አውጥቼ ቃማ አሳ ስድሽ ምን ያህል ጊዜ ልኖር ነው ይሄ ሁሉ ገንዘብ ካለኝ ለምን ሀገሬ ሄጄ አልሰራም? ትላላችሁ እነዛ የምትሉት ያው የራሳችሁ ፍቃድ ከሆነ የራሳችሁን ሀሳብ ነው ማድረግ ያለባችሁ፣ ራሳችሁ መወሰን አለባችሁ። እኔ በእናንተ ስራ መወሰን አልችልም፣ በእናንተ ሀሳብ። ነገር ግን ይህንን እቃማ ሲፈልጉት ጊዜው ያለፈባቸው ጊዜው ያመለጣቸው ቅድም እንደጠቀስኩት ገንዘብ አጥሯቸው ሊሆን ይችላል ባለመመቻቸት፣ ከፊል ባለማግኘት ማሳ ማሳደስ ማስተካከል እየፈለጉ የሚያስተካክሉበት ነገር አ ተው ጊዜው ያመለጣቸው እህቶች ያሉ እና ለእነሱ ደግሞ ይጠቅማቸዋል። ይህንን መረጃ ሼር አድርጉላቸው። እናንተ ደግሞ አላስተካከልም የምትሉት ደግሞ እኔም ከእናንተ ውስጥ አንደኛ ሆነኝ። ምክንያቱም እኔም በዚያራ ና የገባሁት የሰባት ዓመት ገራማ አለብኝና ያንን ከፍዬ እንደገና በዚያራ የገባ ሰው ደግሞ ታውቃላችሁ እንደገና ሀገር ከዚህ ሀገር ወጥቶ ነው ሀገር ገብቶ ተመልሶ መምጣት ያለበት እቃማ ለማሳደስ ግዴታ ሀገር መግባት አለበት። እንደ ከጠለብ እንደጠፉት ምናምን አይደለም። የጠለብ የጠፉት እዚህ ሆኖ ማስተካከል ይችላሉ፣ ከፊል ካገኙ። እኛ ደግሞ በዚያራ የገባን እኛ ደግሞ ግዴታ ከሀገሩ ወተን ነው ተመልሰን እቃ ማይዘን መምጣት ያለብን ማለት ነው። ያ ስለሆነ እኔም አላሰራም ካሉ ሰዎች መካከል አንዷ ነኝ። ማለትም እዚህ ማሰራበትን አስቤ ሂጄ የመጣበትን አስቤ ምናምን ገንዘቡ ኦቨር ሲሆንብኝ እኔም እንደናንተው ይሄን ሁሉ ገንዘብ እዚህ አውጥቼ እንደገና ያን ሁሉ ገንዘብ ተበድሬ ያን ሁሉ ገንዘብ ሰርቼ ከፍዬ እንደገና እዚህ ሀገር ምን ያህል ጊዜ ነው የምቆየው? ምንስ ልሰራ ነው የምለው ሂሳብ ሳደርግ፣ እንግዲህ ያው እድሜ ሄደ ማለት ነው። ሄደ በቃ ሄደ። ስለዚህ ይቅርብኝ ያልኩኝ ማለት ነው። ይኸው የባለፈው ስድስት ወር እንዲህ እንዲሁ እያየሁት አለቀ። ድጋሚ ደግሞ ያው ብዙ የጓጉ ሰዎች ሊኖሩ ይችላሉ ና በድጋሚ ደግሞ ይሄ ስድስት ወር ተሰጠ ማለት ነው። ያው እኔ ባልፈልገውም ደግሞ ሌሎች እህቶቼ የሚፈልጉት፣ በጉጉት የሚጠብቁት አለፈብኝ ብሎ ደግሞ የተበሳጩ እህቶቼ ስላሉ ይህንን መረጃ አደርሱላቸው። ከዚህ በኋላ ሳውዲ አረቢያ ህገ ወጥ የሚባል ነገር ሊቀረው። ምክንያቱም በተከታታይ ይህንን ያህል ጊዜ አስራ ሁለት ወር ማለት እኮ ነው፣ አስራ ሁለት ወር። እንግዲህ በተለያየ ምክንያት በህገ ወጥ የሚኖሩ ሰዎች እቃ ማሳደሰው በህጋዊ መንገድ እንዲኖሩ ካደረገ አንድም ሰው ህገ ወጥ ሆኖ አይኖርም። ምክንያቱም እያፈሱ ነው። በተለይ ደግሞ ሰሞኑን የምትመለከቱ ከሆነ በሳምንት ውስጥ ወደ ሀያ አንድ ሺ ህገወጥ ነው የያዙት። ያ ማለት አስባችሁታል። ከዚህ በኋላ ህገወጥ ሆኖ መንቀሳቀስ በጣም ከባድ ሊሆን ነው ሳውዲ አረቢያ ላይ። ለዛ ነው ሁሉም ህጋዊ ሆኖ ሁሉም ባለእቃማ ሆኖ እንዲኖር እያደረጉ ያሉት ማለት ነው። ስለዚህ ያው እኛ የምናስብበት ልላችሁ ነው። ወይም በቃ የሚሆነው ወይ ሀገር መግባት ነው። እዚህ ተደብቄ ኖራለው ማለት እንደ በፊቱ የማይቻል ነው። ምክንያቱም ይሄን ሁላ ጊዜ ከሰጡ አስባችሁታል። በነገሩ ግ በነገራችን ቁጥር ላይ ገንዘቡም ሊሆን ይችላል። አንድ ሰው እቃማ ለማሳደስ ወይም ለማውጣት ምን ያህል ገንዘብ እንደሚከፍል እያየን ነው። ከአስር ሺ በላይ ነው እያወጣ ያለው አንድ ሰው አንድ የአንድን ሰው እቃማ ለማስወጣት አስራ አምስት ሺ አስራ ስድስት ሺ አስራ ሰባት ሺ እስከ ሀያ ሺ እያወጡ ያሉ እህቶች ያሉ ማለት ነው። ስለዚህ ገንዘቡ ነፍ እያገኘ ነው መንግስትም እያገኘ ነው በመሀል የሚሰሩ ሰዎችም እያገኙ ነው በሀይለኛው አንድ ሴት ስታሳድስ ስታወጣ ቀማው ሀያ ምናምን ሺ አስራ ምናምን ሺ በኖራችሁበት ቁጥር እንደገና ለማሳደስ ብዙ ብዙ ነገር አለውና እና ያ ያ ተደምሮ ገንዘቡ በርከት ብሏልና ያም እንትን ብሏቸው ሊሆን ይችላል አላቅም ግን ደግሞ ህገ ወጥን ለመቅረፍ ነው ይህንን ነገር እያደረጉ ያሉት ሰው በሙሉ ህጋዊ ሆኖ በህጋዊ መንገድ እንዲኖር ነው አብዛኛው ጥረታቸው እናም ያው ስትፈልጉት የነበራችሁ እናንተም ህጋዊ ለመሆን የምትፈልጉ ያው ከዛሬ ጀምሮ በወጣው አዋጅ እናንተም ጉዳያችሁን ወይም ደግሞ ቀማችሁን ማስተካከል ትችላላችሁ ከፊል ያጣችሁ ከፊል በመፈለግ አሁንም ተፍተፍ ይበሉ ገንዘብ ያጣችሁ ደግሞ ማንም እንዳያበድራችሁ፣ ይሄ ድጋሚ ይሄ እድል እንዳያመልጣችሁ ተፍተፍ በሉ። እንደኔ ግን ይሄ ሁሉ ገንዘብ አውጥቼ ሳስበው ሳስበው ሳስበው እንደኔ ማለት ነው እኔእንጃ የሆነ ድክም አለኝ። ሳስበው ማለት ሀያ ምናምን ሺ ገንዘብ አውጥቼ እንደውም የኛ የዚያራዎቹ ከእናንተ ይበልጣል። አሁን ጠፍታችሁ ከምትሰሩት ይበልጣል። እናንተ እዚህ ሁናችሁ ነው የምታሳድሱት። እኛ ደግሞ መውጣት አለ መግባት አለ። ስትወጡ ስትገቡ ደግሞ የቲኬቱን ብቻ የአየር ቲኬቱን ብቻ አደለም ማሰብ ያለባችሁ። መቼም ባዶ እጃችሁን አትገቡም። ከአምስት ሺህ በላይ ስድስት ሺህ ምናምን እንደዚያ ያስፈልጋችኋል። ያው ስትሄዱ ምን ሄዳችሁ እንደምትሄዱ ምን እንደሚያስፈልጋችሁ እናንተ ታውቃላችሁ። ባዷችሁን ብቻ የትኬት ቆርጣችሁ ሄዳችሁ ተመልሳችሁ አትመጡም። ስለዚህ ያን ያን ተሳስበው እኔ ድክም አለኝና እኔ ቅርብኝ አልኩኝ። እናንተ ደግሞ በጉጉት ይህንን የምጠብቁ ሰዎች ደግሞ አዋጁ ወጥቷል ተጠቀሙበት ለማለት ነው። ብዙዎቹ ሲጠብቁት ስለነበረ አመለጠኝ ብሎ እያለቀሱ እየተበሳጩ ያሉ እህቶች ስላሉ እባካችሁ ይህን ቪዲዮ ሼር አድርጉላቸውና በድጋ ቀዳሚ ለስድስት ወር ተፈቅዷል። እና እቃማችሁን አሳደሱ፣ እቃማችሁን አሰሩ፣ ከፊል ፈልጉ። ገንዘብ ያጣችሁ ደግሞ ገንዘብ ተፍ ተፍ ብላችሁ እቃማችሁን አሳደሱ፣ አስተካክሉ በሏቸው። ይህንን መረጃ ለእናንተ ሼር ለማድረግ ነው። ሌላው ደግሞ ቅድም እንዳልኳችሁ በኃይለኛው ተፍቲሽ አለ። እናንተ ራሳችሁን ጠብቁ። አላህ ይጠብቀን፣ አላህ ይጠብቃችሁ። እንግዲህ የዛሬ መረጃ ይሄን ይመስላል። ለብዙዎች እንዲደርስ ሼር አድርጉልኝ። አመሰግናለሁ ስለ